ሰላም ለእናንተ የሆኑ ውድ ቤተሰቦቼ እንደምን አላችሁ? እንኳን አደረሳችሁ በዕለቱ ታስበው ለሚውሉ ቅዱሳን በዓላት። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። መልክዐ አባ እንጦንስ በስመ ስላሴ የተመረጠህ እንጦንስ ሆይ በታላቁ የቀስም ዕለት የደረሳትን ፍሬ እንደ ባህሪ ገመድ በተያዘው በስላሴ ስም አቀርብልህ። ልቦና የእርሻ ላይ ከመንፈሳዊ አየር መልካም የሆነውን የእውቀት ዝናብ አዝንብ። በአንተ ውስጥ ሰማለና ለዝክረ ስም ከንጉስ እግዚአብሔር በሰማይ ሰሌዳ ላይ ለቀረጸው ስድስት ሆህያም ላሉት ለስም አጠራርህ ሰላም ላለው በቅዱስ መስቀል መርከብ ነጋዴ የሆንህ አባት እንጦንስ ሆይ በመቸገር ገንዘብ ጡን ባህር ኢየሱስ ክርስቶስን ከዋጀኸው ውጭ ካደረገኸው በኋላ ባለጸጋ አደረገህ። ለስዕር ተርእስከ የሰማይ መላእክት ለእርሱ ቅብዓትን እስኪያወርዱለት ድረስ በዚህ ዓለም ቅባት ላለሰለሰው ላልተቀባው የራስ ጸጉርህ ሰላም ላለው እንጦንስ ሆይ በሰማይ ሀገር እንግዲያ በሆነው ጊዜ በነፍስ ሀገር ውስጥ የምትቀበለ ይሁን ካንተ በቀር ማንም ማን ገንዘብ አላደረገውም እና ሰላም ለርእስ የክርስቶስ እናቱ በሙሽርነት ጊዜ ያቀዳጀችው አክሊል አክሊለ ሶክ ጥምጥሙ አክሊሉ ለሆነ ለትራስ ሰላም ላለው እንጦንስ ሆይ ከእግዚአብሔር አብ ለተላከው አንተ ሐዋርያ ነህ እነሆ የመንግስት ለሰማይ መክፈቻ በእጅህ ተገዝቶአልና። ተድላ ደስታ ሊነገር ወደማይቻለው የሰርግ ቤት አስገባኝ። ሰላም ለገጽ ከየመገለጡ ውበት፣ ሕያዋን ፍጥረት ሁሉ ለማረከው የጸጋ ሞገስ መገኛ፣ ሰሌዳ ለሆነ ገጽ ሰላም እላለሁ። አባት ሆይ በሥጋዊ መከራ መልክ አንተን ይመስሉ ዘንድ በማለት የእጽዋትን ስር ያልጠገቡ ያልተመገቡ አሉ። ወይንና የሚያሰክር መጠጥን የናቁም አሉ። ሰላም ለቀራን ብቲከ በጽርቅ ክረምት ወቅት ከጸጋ ከንጽህና ደመና የፈለቁ የብዙንባዎች ጥልቅ ባህር ለሆኑት ግንድቦች፣ ሰላም ላለው አንጦንዮስ ሆይ ልጅህን የጥፋት ውሃ አስጥሞኛልና ከጻድቅ ሰው ኖኅ መርከብ ይልቅ ከፍታወድ የሚበልጥ ረጅም ተራራ ፈጽመህ አውጣኝ። ሰላም ለአእይንቴ ከበግ ተሰቃየ የክርስቶስ መከራ። በተመለከቱ ጊዜም ባለሞሉ አይኖች ሰላም ላለው አንጦኒዎስ ወይ አንተ በመስቀል ወረቀት ላይ የተጻፈ መጽሐፍ ነህ። ከመምህሩ የሚበልጥ ድንቅ መዝሙር የለምና የተጠማው ተማሪህ እኔን ከጽዋሃ ጠጣኝ። ሰላም ለአእዛኒ ከእግዚአብሔር በግ መልክተኛ ከሆነው ከአንዱ ካህን የወንጌል ቃላት ያዳመጡ ጆሮዎችህ ሰላም እላለሁ። መምህር እንጦንዮስ ሆይ በስርዓት የጸኑ ሁለት ስጋዊ ትሎታቸው ፈጽመው እስኪረሷ ድረስ በግብ ምድር፣ በዋሻዎችና በፍርኩታዎች ውስጥ ተሸሸጉ። ሰላም ላእናፊ ከደስታውን ኋላፊ የሆነ የዚህ ዓለም ሽቱ መዓዛው ላሸተቱ አፍንጫችሁ ሰላም እላለሁ። አንጦኒዎስ ሆይ ከጥም ቃና ድምጹ የተነሳ ከሰዎች ርቆ የሚሄድ እና ሕይወቱ ረስቶ ስጋውን እስከ መግደል የሚያደርስ የእለ አይዶን ወፍ አምሳሉ ነህ። ሰላም ለከናፍሪከ በተናገሩ ጊዜ ጥቅም ያለውን ነገር ከመናገር በቀር በአርሙ ለተዘጉ ከናፍሮችህ ሰላም ላለው የካህናት አለቃ አንጦኒዎስ ወይ የኪሳራዊ ሊቀ ጳጳስ ባሲሊዮስ የሃጃትነቱን ሴት የበደሏን መጽሐፍ ተዘግታ በእጅ ሳለች እንደድ የመሰሰላት ይኔንም የበደሌን ጽሕፈት ደምስ ስልኝ። ሰላም ለአፉ ከተቀባይነት ተቀባይነት ያለውም ምልጃ ደጅ ለሆነው መጽሐፍ ከሰራው መጠን መተላለፍ ለለለበት አፍቅ ሰላም ላለው ከእርሱ የአስር እለታት መንገዱን ርቀህ የምትኖር ብቸኛ ወፍ እንዶኒ ወሶ የአላፍ መላእክት የትሩፍ ምግባር አሞንን ሰማይ ሰማያት ሲያሳርጓት የነፍስህ አይን ተመለከተች። ሰላም ለአስናኒከ ገድልህ እንደሚናስ ሳቅ ስለቅ ንግድ ለሌላቸው እንደ ወተት ነጫጭ ለሆኑ ጥርሶችህ ሰላም እላለሁ። አባቶ ወየ ልቦና ንጽህና ድንቅ ነገር ይናገራል፣ ጽሉ ያሰኛል የሞታቸው ወሬ ለቀረበ ለሕሙማንና ለአውግላስ አስቀድመህ እንደ ነገረሃቸው እንዲሁን የንም ነገረኝ። ሰላም ለነሳን ከየተዋህዶ ህንፃ የካሃዲ ሚስጢሮስ ወገን በሆነ ሕዝብ ፊት የሃይማኖት ሚስጢር ገልጦ ለሚናገር አንደበትህ ሰላም እላለሁ። እንጦንዮስ ሆይ ብቸኛ እህትህን ከዴን አግር ጋር ትኖር ዘንድ በነፍስ አቅ እንዲያስቀመጠ እህቴንም በነፍስ ሀገር አኑረኝ። ሰላም ለቃል ከክሩብ ቃል ጋር በአንድነት የስላሴን መንበር ለሚያመሰግነው ቃልህ ሰላም እላለሁ። አያልና ትግስተኛ የሆነ እንጦንዮስ ሆይ ከጻርቃን ወገን እንደ ብቡኑ ዳ ፈላሴ የሆኑ ባልንጆሮችን በፈለገህ ጊዜ በትቢት የተፈተነ ልብህን ትሁት ያደርግ ዘንድ ወድዶ በዓለም ወደሚኖረው ወደ አሳ አስካፍ ሰደደህ። ሰላም ለስትንፋስ ከይሃው ፈጣሪ ማዕዛ በውስጡ ሁለት ተዋሃዴ ማዕዛው የተወደደ ለሆነው እስትንፋስህ ሰላም እላለሁ። እንጦኒዎስ ሆይ ተሰብስበው በነበሩ ወንድሞች መካከል የመነኮሳት በዓት በሁለት መንገድ በባቢሎን የሰልስቱ ደቂቅ ድንኳን የሆነውን የባቢሎንን ቶንሳት ይመልሳል ብለህ ተናገር። ሰላም ለጉርዔከ በመቶ ሀምሳ ዘመን ወይን ጠጅን ከመጠጣት ክሩም ለሆነው ጉሮሮህ ሰላም እላለሁ። አንጦኒዎስ ወይ ሮማዊ የሆነውን አርሳኒዎስ መልአክ እንዲጠራው እንዲሁም እኔንም ከዚህ ዓለም ለይተህ ውስጣዊ በረሃ ወደ የሆነችው ምናኔ ጥራኝ። ሰላም ለክሳዲከ የጠቢብ እግዚአብሔር ጥበቡ ኃይሉ ለሆነለት አርማ ስቆን ለሚመስለው አንገት ሰላም እላለሁ። የሊባኖስ ዝግባ አንጦኒዎስ ሆይ የጸጋ ፍሬዎች ሁሉ በፍየል ዳቦና በመጠምጠሚያ ከአትር ስር ይጠለሉ ዘንድ በማስትከረብቶች እንደ ገዳማት ልክ እንዲ አዋፍ ዘሩ። ሰላም ለመትከፈትከ በኑርና በስራህ እርሱን ትመስለዋለህና የወልደ እግዚአብሔር የቀንበሩ ክንፍ ለከለለው ትከሻ ሰላም እላለው። መካናትን ሁሉ እየተመለከተ ሳለ ላልተመለከተህ ሰው የሚራራው መልአክ አለው። በእንጦኒዎስ ቦታ እግዚአብሔር አለ። ሰላም ለዘባን ከፍጹም ቀና የሆነችው የጽርቅለት ብርሃናት ልብስን ይለብስ ዘንድ የተዋቡ ልብሶችን ላለበሰ ጀርባ ሰላም ላለው የሊቀ ካህናት ክርስቶስ ደቀ መዝሙርን እንጦንዮስ የስጋን ትርስት ንቀህ በመለኮቱ የሚሰግድላትን መብረቅ ሆኖ ሳለ ስለ ስጋዊ ሲል በልብስ ፈንታ እጽዋትን ቅጠል ለበሰ በጨርቅም ተጠቀለለ። ሰላም ለእንግዳ ከእርሱም ደስ የሚያሰኘውን ታደርግ ዘንድ የእግዚአብሔር አብ የማጽናናት ውጪ በጥበብ መፍትሔ ላተመው ደረት ሰላም እላለው። እንጦኒዎስ የቱርፋትን አበባ የሚቀስም ንብ ነህ። ጌታ ሆይ፣ ጫፏ እና ከተማዋ አርምሞ የተባለ የምንዱባን እረፍት የሆነች ቀድሞ ተዘጋጅቶልሃል። ሰላም፣ ለሕጽንከ የእንግዳ መስቀል ማረፊያ መቀመጫ ለሆነው ሕጽንህ ሰላም እላለሁ። እንጦኒዎስ ሙሴ ሆይ በምድር በዳ እንዲያልቅ በዘበዝ መጠለያ ድንኳን የሆነች ነፍስህን እነሆ ትታቦት ልቦናህን በውስጧ ለአካላዊ ቃል ክርስቶስ የህጉ ሰሌዳ ማደሪያ የሆነች ውስጧ በመሳይ ንጽህና የተተከለች ናት። ሰላም ለአእዳዊከ የሚጠቅም የሆነ የሐዋርያው ቃል በጸሎት ጊዜ ላልዘነጉ፣ ለሁለቱ እጆችህ ሰላም እላለሁ እንጦንዮስ ሆይ በታላቁ ጉባኤ ጊዜ የዝንጋዬ ፍሬ ነኝና ከእህሉ እንዳይለየኝ የአውድማውን እህል ከሚያጸራው መንሹ በጅህ ከተያዘው ዘንድ ያደራ ሰጠኝ። ሰላም እብል ለመዛሬዕከ የጎለጎታን የመስቀል ምልክት መሸከም ለወደዱና ለተሸከሙ ለሁለቱ ክንዶች ሰላም። ላለው አባ እንጦንስ ወሶ የገዳም በጎ ጌጧነ በማከናወን ብዑላን ከሆኑት ከአብርሃም ከማርታ ይልቅ በጎ ድልን እንደመረጠች ማርያም ተመሰገነህ። ሰላም ለኩርና እከ ከተሳለ የሃይማኖት ሰይፍ እና ከምግባር ሰገባ ጋር በአንድነት በመብቃያቸው ለተሰቀሉ ክርኖች ሰላም ላለው የገድልና የትሩፋት ወጣት እንጦኒዎስ ወያ አክሊልና የመንበር ባለቤት የሆነውን የሮሙ ንጉሥ ማርቆስን ድንግል ማርያም ወደ ገዳም እንደመራችው ኔንም በምናኔ መንገድ ምራኝ። ሰላም ለእምታቲከ የሊቶስጥራ መስቀል የማዳን ምልክት ፈንታው አንድም እንዳይቀር የፊትኝ ለታሰሩ ክንዶች ሰላም ላለው እንጦኒዎስ ወየ። ዓለም ሥራ ሁሉ እንደ ትቢያ ንቀኸዋልና በአዲስቱ ድንኳን ውስጥ የመንፈስ ቅዱስን ቃል ታሰማ ዘንድ የመሰንቆን ድምጽ ሆነህ ጣዕም ያለውን የእንዝራን ድምፅ ናቀህ። ሰላም ለእራህከ ከሌዊ የመስዋዕት ሥርዓት ጋር ለማይተባበር መንፈሳዊ መስዋዕት የሚለዩ ለሆኑ መሃል ልጆች ሰላም እላለሁ። በጸሎት በጾም ሸበት አረጋዊ የሆነ አንጦኒዎስ ሆይ፣ አንተ ተሰብሳቢያን ኤልያስ ነህን ወይስ ዮርዳኖስ ባሕታዊ ዮሐንስ ነህን? ሰላም ለአጻብዒከ፣ በእውነት የወርቅ መቋሚያ ጫፍ ለሚመስሉ ጣቶችህ ሰላም ላለው። እንጦንዮስ እንደ ባለጸጋ ነጋዴዎች ሩቅ በተጓዘው ጊዜ ለመንገድ ስንቅ የሚሆነኝን ምንም ምንም አልያስኩምና ተቀበለኝ። ሰላም ለአጽፋረ እደከ፣ በጸሎት ጊዜ ልክ እንደ አስር ፋናዎች የጽድቅ ብርሃን ለሚያበሩት የጣቶች ጥፍሮች ሰላም እላለሁ። የሚዳን አረጋዊና የበጎ ምክር ባለቤት እንጦን ወሶ የመነኩ ሴት ከገዳምና ከደብር ወደ ዓለም መውጣት በአሳ ከባህር መውጣት መስለህ ተናገረ። ሰላም ለገቦከ በሰሌንና በባዶ አፈር ላይ ካልሆነ በቀር በጎ ምንጣፍ ላይ ላለመ ቀላፋ ትላል ተኛው ጎንህ ሰላም እላለሁ። እንጦኒወስ ሆይ እንዲህ አለህ። መነኩሴ ሆይ ገዳም ምድር በዳ ርስት ከሆነልህ እትግዲህ በግብፅ ጎዳና በዓለም ምናለህ አለህ። በደም ከተደባለቀው ከጊዮን ወንዝ ትጠጣ ዘንድ ነው እንጂ ሰላም ለከርስከ ከርሃብ ብዛት የተነሳ ልክ የሆድ ዕቃ እንደሌለው ሁሉ አድርገው ወንድሞችህ ላሰቡት ከርስህ ሰላም እላለሁ። አንጦኒዎስ አንተ በክርስቶስ ቤተሰቦች ላይ የተሾመህ ነህ። ጥዑም ነውና የህግን እህል መግበኝ። ሞልቶ ካለው የጽርቅ ጽዋማ ቀብለኝ። ሰላም ለልብከ እንጦኒዎስ ወይ በብርሃን ጨርቅ ተጠቅልሎ ለተመለከተኸው ለሕፃኑ ክርስቶስ ቤት ለሆነው ልብህ ሰላም እላለው አባቴ ሆይ ከዚህ ዘመን መከራ አዲነኝ። እንጦኒዎስ ወይ የልቤ ደስታ ወይን ላንተ ነውና፣ የሥጋዬን ብርሃን የሆነህ አይናንተ እንጦኒዎስ ነህ። ሰላም ለኩላትከ የክፋት አሳበላቸው ላይ ላልሰለጠነባቸው የጥበባት የዋሃት መዝገብ ለሆኑት ኩላሊቶችህ ሰላም እላለሁ። ብፁዕ እንጦኒዎስ ሆይ በጽድት እና በኢየሩሳሌም የድህነት ስራና ሞት የሌለባቸው ዘሮች ደቀ መዛሙር አሉህ። እናንተ የመልካም ኑሮ ባለቤት ነህ። ሰላም ለህሌና ከመላእክት እንዲእንቁ ለምታስጸድል የዓለማት ንጉስ ክርስቶስ የለቅሶ ከለሜዳ አድርጎ ለሰራት ህሌና፣ ሰላም ላለው አንጦኒዎስ ሆይ ከሸኪያ ከተማ አስቀጥሶ እሳትና ውሃ ወደ ተጨመረበት ጥርስት ማፍጨትና ማፍጫትና ለቅሶም ወዳለበት እንዲያሳድዱን ለምንልን ሰላም ለአእማቱከ ውበቱ ያማረ ክርስቶስ የፍቁር እሳት ላቃጠለው አንጀትህ ሰላም ላለው እንጦንዮስ ሆይ፣ ባንተ በተማጸኑና በስሙ በጸለዩ ጊዜ በደሉ ያሳመመችው አዳነችው። ከሞት ተነሳ፣ ሌላኛውም የአፍዋ ገንዘቡን አገኘ። ሰላም ለንዋይ ውስጥከ ከታኙ በጥበብ ብርሃን በመመረመራት ቄም ምንም ምንም ነውር ላላገኘባት ንዋየ ውስጥ ሰላም ላለው አንጦኒዎስ ወይ አባይ ስሪን ያለቀሰላት መርከብ በዝች ዓለም ሞገድ ተሰብራለች። የንጽህና ሐመር አለቃ የመዋቲ ሀብታን ታዲነኝ። ሰላም ለእንብርትከ በታነጸ መቅደስ ውስጥ እንዳለ የወርር ጽዋ ከመጉደል ፈጽሞ ልዩ ለሆነ ህንብርትህ ሰላም እላለሁ። የብፁዕ ሐዋርያ የሆኑት ሊቀ ጳጳሳት ማርቆስ እንጦኒዎስ ሆይ ግብጽ በትምህርትህ በትምህርት ከእጽ ከተሰሩ ጣዖቶቿ ተለየች። በልቧም ላይ የባልንጀራ ፍቅር ቤት ታነጸባት። ሰላም ለሐውቄ ከእንጦኒዎስ ሆይ በተጌጠ የወርቅ ቅናት የበዓት ቅናት ለመረጠ ወገብህ ሰላም እላለሁ። መቃሪዎስ ከተጋሎ በተሳነፈ ጊዜ ውሃ ልትቀዳ መንገድ ስትሄድ መልካሙን እግዚአብሔርን አስበው ብለህ ነገረኸው። ሰላም ለአቆያጺከ ከመረከራና ጭንቅ ጽናት የተነሳ ልክ እንደደረቀ ሳር ለከሱ ለቀጠኑ ጭኖችህ ሰላም ላለሁ እንጦኔዎስ፣ አንተ ጠቢብ እና ታማኝ አገልጋይ ነህ። በሞቱ ከመሪ የሞት ባርነት ነጥቆ ገንዘብ ያደረገህ ነፃ የሚያወጣ ክቡር አምላክ በጥቂት መከራ እጅግ ያደረገኸው፣ ሰላም ለአብራኪክ በአካል ሶስት ሲሆን በመለኮት አንድ ለሚሆነው ንጉስ ለመንግስቱ ለሰገዱ ጉልበቶችህ ሰላም እላለሁ። በእዝ አህጉር የተሾመህ ባለ አስር መክሊት እንጦኒዎስ ሆይ እሳቱ ከማይጠፋ ትሉ ከማንቀላፋግሃነ ባዴ ላይኝ ሰላም እብል ለአጋሪከ። በጠባቢቱ የመስቀል መንገድ መሮጥን ላልፈሩት ሁለቱ እግሮችህ ሰላም እላለሁ። እንጦኒዎስ አርባ ቀንና ለሌት ከህዝብ ሆነህ ከውሃ ምንም ምንም ሳትቆም ቁመህ የጾመህ አንተ ሳትቀመጥ ቁመህ የጾመህ አንተ ስንዝር ነህ ወይስ መልአክ? ሰላም ለሰኮናከ በዝንጎች አደባባይ ላልቆመና ቀሊል መሆንም የመብረሪያ ክንፍ በተጋድሎ አየር ያልደከመ ተረከዝህ ሰላም ላለው ሁንጦኑ ወሶ የተጎሳቆል ዘንድ በማሰብ ሰይጣን በፊት ለፊት የብር ማዕድን ባኖረ ግንዜ እንዴኔ ከነፍስ ምግባራ ተፈጽመህ ተለይተህ ወደኋላ ተለምን ዘንድ ዘንበል አላደረገህም። ሰላም ለመከየዲከ በመልካም መጫሚያ ይጓዙ! ይሄል ዘንድ በሚያንጸባርቅ እንቁ መጫ ሚያውን ላላስጌጠ የግርህ መረገጫ ሰላም ላለው የፈጣሪ ምርድቃ ቃ ጳውሎስ የተባለ እንጦኒዎስ ሆይ ከመስቀል ገዳም የሞትን ፍሬ ለመቀም የግብጽ እርግቦችና የሶርያ የሶሪያ ሰዎች ሴቶች ሁሉ በሽዱህ ማእዛ ተቻኮሉ። ሰላም ለአጻቢኢ ከከንቱ ወደ ከንቱ ላልተመላለሱ በመታዘዝ ለገሰገሱ ለእግሮች እጣቶችህ ሰላምታ ይገባል። አንጦኒዎስ ወይ መነኮሳት ወንድሞችህ የኦሪት ትርጓሜውን በፈለጉ ጊዜ እርሱና የወገኖችህ አምላክ የእውነቱን ቃል የተረጉምልህ ዘንድ ሙሴን በአጸዴ ነፍስ ወደ የምትኖርበት ተራራ ላከው። ሰላም ለአጽፋረ እግርከ የምግባር ፍሬ በየሰዓቱ ለቦታው ባለቤት ለሚሰጡ የአበባ ጫፎች ለሆኑ አስሩ በእግርህ ጣቶች ሰላም እላለሁ። አንጦኒዎስ ወይ ደቀ መዝሙርህ እኒህ ከግብፅ ናቸው ወይንስ ከኢየሩሳሌም ትለዋለህ? ይሄውም የሰማይና የዱር ወገኖች አይነቶች ታስረዳ ዘንድ ነው። ሰላም ለቆምከ የመነኮሳት ብርሃን በላዩ ተስሎበታልና እንደ ሳት ለሚነደው አካል ቁምህ ሰላምን አለው። እንጦኒዎስ ወይ በፋርስ ምድር የሚኖር ጣዎስ የተባለ ወፍ ምንም መጠለያ ሳይሻ አለምን አለምን እንዲህ ለምዲያት አንተም በምድር ሳለ በሰማይ የተሰቀለህ ነህ። ሰላም ለመልክዕከ በሰማይ ጠፍር ላይ ውሃን ለሾመ ምድርንም በውኃ ላይ ላጸናት አምላካ ሪያለ ለተሰራው መልክህ ሰላምታ ይገባል! አባት ሆይ ለልጆችህ እንዲህ አላቸው። ወደ ኋላችሁ ሳትመለከቱ ወደፊታችሁ ተጠልላችሁ ሩጡ፣ እንደ ሎጥ ሚስትን ምክርን ፈጽማችሁ አትዘንጉ። ሰላም ለጻአተ ነፍስከ በመላው የግብጽ ገዳማት ከነበሩ አበው ሁሉ ጋር በአንድነት የሰማይ ኃይላት ነጽብራቅ፣ ብሩህ የሆነ የበረሃው ኮከብ እንጦንዮስ፣ ከዚህ ዓለምን ስለተጋደልከውና ወደ ሀብቱ ፈጽሞ ተመስጦ አረፈ እያሉ ለሆነው ጸአተ ነፍስ ሰላምታ ይገባል። ሰላም ለበድነ ስጋ። ከነፍስ ማሰሪያ ለተፈታ በድነ ስጋ ሰላምታ ይገባል። እንጦንዮስ ወይ በጉዞህም ጊዜ እንዲህ ከሞት እና ከሲኦል በኋላ የንስዕ ሥራ የለምና ልክ የምንሞትበት ጊዜ እንደ ደረሰ እያሰባችሁ የዝችን ስጋዊ ህይወት ተድላ ደስተዋን ተዉ። ሰላም ለግዝነተ ሥጋ ከበዳረቻ ቦታ ከሚኖሩ ወንድሞች መካከል በተመረጡ ወገኖች እጅ ለሆነው የሥጋ ግዝነት ሰላምታ ይገባል። እንጦኒዎስ ሆይ ዙሪያውን ሁሉ እሳትና ነበልባል ሲከቡት የአዳራሹ ጠፍር መብረቅ የአደባባዩ ከፍ ከፍ በረድ በሆነ በወልድ ቤት ባለ ሰሌዳ ላይ የልጆችህ ስም ጻፈህ። ሰላም ለመቃብሪከ የአስኬጥስ ደብር ደብሩ ለሆነ ከመቃርስ በቀር በማንም በማን ሚስጥሩ ለማይታወቅ መቃብርህ ሰላምታ ይገባል። ቆስጤንጥኖስና ሰራዊቱ ሁሉ ድካም ደከሙ ብዙ ፈጁ ተፋጁ። በእግዚአብሔር በፍቅሩ ልብህ የተመሰጠነ አንተ ግን ከፍ ካለው ማደሪያው የወርዱህ ዘንድ ያልቻሉም። ሰላም ለአስኬማ ከሰቅ ለተሰራው ከወርቅ ልብሶችህም ይልቅ ለሚበልጠው አስኬማህና ቀሚስህ ሰላምታ ይገባል። አባቶይ የንጽህና ምልክት ለሆነ ለቅናትህና ለመቃሪዎ ስለሰጠኸው ለበትርህም ሊቋትና ሲሆን ስለወሰዲያ ልብስ ሰላምታ ይገባል። የናርዱ ጽኬ እንጦንዮስ ሆይ ቁጥሩ ከሀምሳ የሚተርፈውን ይህን የምስጋና ድርሳን አማ በመቅደስህ አደባባይ ለሚያቀርቡልህ ሁሉ እስራኤል የተባለ ያቆብ ለልጆቹ ለኤፍሬምና ለምናሴ በእጆቹ እና በቃሉ ጭምር በረከትን እንደሰጣቸው አንተም መዓዛ በረከትን ስጣቸው። የጻርቃን መክበብ እንጦኒዎስ፣ መቃሪዎስና መቃርስ አዊክ ጴኖስ እና ጳውሊ ፈላሴ የሆነው አቡነ አፍር አረጋዊ ሳቅና ሱሶይ አባ አስዲሮስም ጭምር አባ ሆርና አሜን አሞን እንዲሁም ስታኪሞስ፣ ስራፕሮስ፣ ፍርቅያሮስ፣ ደረጊ፣ ዮሐንስ፣ ዮሐንስ ሐጺር፣ አጋቶን፣ ሰሎዋኖስ፣ ግብፃዊ ማርቆስ፣ ገብርኤል፣ ሳሙኤልና ታድራስ ሁላችሁ የንጉስ ክርስቶስ ሰራዊቶች ከሁሉ ልጆቻችሁ ጋር ለምኑልን። የማርንጦስ አምላክ ወይኔም ባሪያን ወለተ ማርያምንና ህዝበ ክርስቲያኑን ሁሉ ከስጋና ከነፍስ መከራ አድነን ለዘላለሙ አሚን። የእንጦኒዎስ ሰላምታ ለፈላሳውያን ሁሉ አለቃና ለብዙ አበው አባት ለአንተ ሰላምታ ይገባል። የዓለም አልጫነት ታጣፍ ዘንድ ወደ ምድር በዳ የፈለሰው ጨው እንጦኒዎስ ወይ ሰላምታ ለአንተ ይሁን። በናስ መቃኖች እና በአዳዲስ ምሰሶዎች ላይ አንድ አዳራሽ ታነጽሃል። የእግዚአብሔር ወልድ መቅደስ እንጦንዮስ ሰላም ሰላምታ ላንተ ይሁን። ተተጋድሎ ባህር ውስጥ የጸጋ ወሀብት መክሊትን ታተርፍ ዘንድ ከደሴት ወደ ደሴት የተመላለሱ መርከበኞች ሁሉ አለቃ አባት ወይ ሰላምታ ላንተ ይሁን። የእሳት ጎጆች እና ቅዱስ የሆነ የብርሃን ሞገድ ከበቡህ በህይወት ባህርም ውስጥ በክርስቶስ እጅ ትጫወታለህ፣ ትደሰታለህ። እንጦኒዎስ ወይ ሰላምታ ላንተ ይሁን። የሁለቱ ዓለማት ዓለም መሆንህ ድንቅ ነው ያንተ ዓለም እግዚአብሔር ነውና ክብርህ ከፍ ከፍ ያለ እንጦኒዎስ ወይ ሰላምታ ላንተ ይሁን። እንጦኒዎስ ወይ ሰው ሁነህ እንዲ አምላክ ሁነሃል። አንተስ በእውነት ብጹህ ነው የጌታንም ስራ ሰርተሃል። ሰላምታ ላንተ ይሁን። መንግስተ ሰማያት በራስህ አፈረች አላሉዋም። አንጸባራቂ የንጽህት ነፍስን መጽሔት የሚያጽድላት የተድላ ደስታ የአትክልት ስፍራ እንጦኒዎስ ወይ ሰላምታ ላንተ ይሁን። እንጦኒዎስ ወይ የሚደነቀውን ብርሃን የክብሩን ጠባይ ትዋሃድ ዘንድ እስከዚህ የልዕልና መጠን ድረስ ያደረሰችህ ምንድናት? የንጉሥ መልካም ውበት ሆይ ሰላም ታላንተ ይሁን ጌታ እንደዚህ ባለ ጸጋ ያደረገችህ ድህነት አይደለችንም በትእዛዝ ቤት ውስጥም እስከ ሞት ድረስ ጸንተህ ቁመሃልና የምትደገፍ ምስሎ እንጦኒዎስ ወይ ሰላም ታላንተ ይሁን እንጦኒዎስ ወይ ሰላም ታላንተ ይሁን የብዕር መረገጫ ከመጠን በሚያልፍ በተከፈተው ሰፊ ክብርህ ውስጥ በመጻፍ ይደርበት ዘንድ አስቦ አናውኖ መናገር ይሳነውና ወደ ቀደመ ቦታ ይመለሳል። ጻዲቅ እንዲ ሀጣን ፍዳት አይቀበልምና በቤቱም የዲያና ያተርፍምና አንጦኒዎሶ በበዓል ህለት ሆዷን የተሸከመን እኛንም የምህር ፍሬዋን እንለቅም ዘንድ ይጥራን። የልብና የአፍንጀራ የሆነ አንጦኒዎሶይ ክንፋቸው ቀላል ከሆነው ከመላእክት አስኬማ ሆድ አላፍ እንቁዎች ወለድ ነው። አቤቱ አምላክ እንጦንዮስ የሀገራችን ኢትዮጵያ ቅድስት ቤተክርስቲያን ሕዝቦቿን ጠብቅልን አሚን።